አነጋን ዛሬ ዛሬ ተጠርጓል እንኳን አሰቃይቶ ናደ ያመሸው አመሽ ይዛንቀን መቼም ኦቨር ታይም ጽፎልን መቼም ያንን ቤት በጠረኩኝ በማግስቱ ሚፍታህ ጋር ያበላይ ጥብስ ጥብስ አይደለም።

ቅር ያለ ነገር ካለ ንገረኝ ካስፈለገ ሙሉ አፍርሽ ይቀይራው እንኳን ያደረለም እቺን ነው እ ወላሂ ነው ቅር ካለ እዚህ ጋር ላይ ቅር እንዳትፈራ በምን እንለያለን ታዲያ መለያችን እኮ ለበኝታችን መንከባከብ ነው ችግር የለም። ያችንም ምናደርጋለ መሰለ በዛ ስጋ ሶስት ታደርጋለ በዚህ ጋር ሶስት ሌላ ኮተት እንዳታስገባ በቃ። የትኛው ካርት ስንት ነው? ያንተ ጅምላይቱ እኮ ነው ያንተ ያስደበረው፣ አታድርግ እያልኩ ጅምላይቱ። የሳሎኑ ጅምላይቱ። ኧረ ቤት የኑ ረድን ቤት ነው ላይ ነው። ያናምኝታነ ስቶክን እናነሳለን። ችግር የለም መኝታ ቤት ትምህርት ነው ሳሎኑን ነው በቃ ሻዶ ማንሳት ያለብህ ሻዶ ረዥሙን እናንት አንደኛውን ነጭ መሆን ያለበት አንዱ ብቻ ነከረር መሆን